ብዙዎች ባለጣ የሚሆኑበት የተለየ ዓመት ዲቪ ሎተሪ ይሆናል፣ ብዙም ባለእድለኞች ይገኙ ይሆናል እያሉ ብዙዎች ይሄን ጉዳይ ላይ ሲሰሩ ነበር። አንተ ያነሳውን ሀሳብ በማንሳት ጭምር ከሚሞሉ ሰዎች አብዛኞቹ የማሸነፍ እድል ይኖራቸዋል ብዬ አስባለሁ። የሚመረጠው ሰው ብዛታ ያለ። ስለዚህ አብዛኛው ሰው ዋን ዶላር ምክንያት ምክንያቱም ዋን ዶላር ብዙዎች የነገር ጥያቄ የሆኑባቸው እንዴት ነው ይሄ አንድ ዶላር የሚከፈለው እየተባለ ብዙዎች ጥያቄ ሲጠይቁ ነበረ። ግልጽ ሆኖ በዚህ ኔ ያህል ደረጃ በእንደዚህ አይነት ሜትድ የተባለ ነገር የለም እንደው እዛው እንደመሆንህ አንጻር እንደው የተለያዩ መረጃዎችን በዲቪ በሚመለከት እንደ መስራትህ አንጻር የክፍያ ነገሩን ሜትዱን የሰማው ነገር አለ ወይስ ኦፊሻል ሆኖ ሲወጣ ነው ግልጽ ነገሩ መታወቅ የሚቻለው ብዙዎች ጥያቄ ስለሆነባቸው። እንግዲህ በግልጽ ኦፊሻሊ ላይ ላይክ እንደዚህ የተባለ ነገር የለም፣ ግን ይሆናል ተብሎ የሚገመተው ኦፊሻሊ ላይክ ኦንላይን ፔመንት ነው። እንግዲህ ሌላ ሰላም ወንድማችን እንደምን አለ? ሰላም ሰላም አለው ወንድሜ። እንግዲህ ያው ዲቪን ወቅታዊ ጉዳዮች በተመለከተ አንዳንድ መረጃዎች ለመጠየቅ ነበር። በተለይ ብዙዎች ግር ስለሚልባቸው ጉዳዮች፣ እንዲሁም ደግሞ እንግዲህ አንተ በቅርቡ የዲቪ ዕጣ አሸናፊ ሆነ ወደ አሜሪካም ያቀና በብዙ የዩቲዩብ ቪዲዮችም የተለያዩ አስተማሪ ቪዲዮችን የምትለቅ ወንድማችን ነህ እና በመጀመሪያ እንደው የዲቪ የቅርብ ጊዜው አሸናፊ ሆነ ሄደ ለራስህ ተርፈህ ለሌሎች በመትረፍህ መረጃውንም በማጋ ተግባራት እንዲሁም ለራስ ጥሩ ድል በማግኘት እንኳን ደስ አለ ማለት ፈልጋለሁ። ቴንኪው በጣም አመሰግናለው እንግዲህ ያው እኔም በአጋጣሚ በሞላሁት ዲቪ ነው እዚህ አሜሪካን አገር ሊገበች አልኩትኝ እና ምናልባትም እነሱን ይጠቅማል ብዬ ነው እነሱ መረጃዎች ሼር እያደረግኳቸው ያለሁት ማለት ነው የ2027 የዲቪ አሞላል ከወዲሁ ብዙ ነገሮች እየተባሉ ነው ይህንን አስመልክቶ ሰዎች ቢያተኩሩባቸው በተለይ ደግሞ እንግዲህ ከአሸናፊነት ከባለጣነት ሊያሳጣቸው ይችላል ብለህ የምትፈራቸው የምትጠረጥራቸውን ጉዳዮች እንድትነግረን እንዲሁም ሰዎች ሲሞሉ ምን አይነት ጥንቃቄ ማድረግ አለባቸው የሚሉትን ጉዳዮች እንድትነግረን ነበረ። እሺ አመሰግናለሁ። እንግዲህ የዲቪ ሀያ ሀያ ሰባት ማለት ነው የዘንድሮ ከዘንድ ካለፉት አመታቶች ትንሽ ለየት የሚያደርገው ነገር የዘንድሮ አዲሽናል ዋን ዶላር ፊ ቻርጅ እንደሚያደርግ ነው። እንግዲህ ያለው ነገር የተነገረ ያለው ማለት ነው። እና ከዛ በተጨማሪ ፓስፖርትም ያስፈልጋል መረጃ አለ፣ ግልጽ አልወጣም። ምክንያቱም የዩስ ገቨርንመንት ለጊዜው ሻትዳውን አድርጓል ማለት ነው። በዛ ምክንያት ከኦክቶበር ሁለት ወይም ደግሞ እስከ አስራ ስድስት የሚባለው ተራዝሞ ላልተወሰነ ጊዜ ቀኑ ላልታወቀ ጊዜ ማለት ነው ተራዝሞ። ስለዚህ እንግዲህ የዩስ ገቨርንመንት አሁን ሻትዳውን ዳውን ስላደረገ ሲመለስ ያው ዩኤስ ዩናይትድ ስቴትስ ኦፊሻል ፔጁ ላይ የሚወጣ ይሆናል። በዛን ሰዓት ማወቅ እንችላለን ማለት ነው። እንግዲህ ዲቪ አሸናፊ ለመሆን ወይም ደግሞ መስፈርቶች ምን ማሟላት አለብን የሚለውን ስናይ ዋናው ነገር ምንድነው ሊሆን የሚችለው ፎቶ ነው። እንግዲህ ባክግራውንዱ ነጭ የሆነ ስድስት መቶ በስድስት መቶ ፒክስል የሆነ ማለት ነው ፓስፖርት ሳይዝ ፎቶ ቢነሱ ከስድስት ወር ያልበለጠው ቢሆን ጥሩ ነው እና ፓስፖርት ቢኖራቸው እነዚህን ነገሮች አሟልተው ቢሞሉ እና ያልተሳሳተ መረጃ ቢያስገቡ ተመራጭ ነው ተብሎ ይታሰባል። አንዳንዴ ፈረስትኔም ላይ ላስትኒ ያስገባል ላስትኒም ላይ ፈርስትኒ ይገባል እና በዚህ ምክንያት ብዙ ልጆች የተሰባገለባቸው ውጤት አለ። የትውልድ ቦታ፣ ዓመተ ምህረት እነዚህን ነገሮች በትክክል ቢሞሉ በጣም አሪፍ ይሆናል ማለት ነው። እንደው ከዚህ ጋር ላቋርጥህና በጣም ትክክልና ወሳኝ መረጃ ስትናገር ነበረ። አንዳንዶች የዲቪ ሪኳየርመንት የማይጠበቅበትም ፎቶ በመነሳት እድላቸውን በዛው በመመረጥ የሚችሉትን ሁሉ እድላቸውን የሚያጧሉ አያይዘ የተናገርከው እንደ ቀልድ የሚሞሉ ፈርስትኔም፣ ላስትኔም ማገለባበጥ የትውልድ ቀንን እንደ ቀልድ ሞልቶ እጣው ሲደርስ ግን ብዙ ጣጣ ውስጥ መግባት ጉዳይ አለና እንደው ይሄን ነገር ካንተም ኤክስፔሪያንስ አሸናፊም እንደመሆንህ የሞላቸው ነገሮች በደንብ አላይን አድርገው ነው እስኪገባ ሲድረስ የሚጠየቀው ይሄ ነገር አው እንግዲህ እነሱ የሚያዩት የመጀመሪያ ኢንተር እያደረገው ወይም ደግሞ የመጀመሪያ ዲቪ ስንሞላ የሞላ ነው መረጃ ከሁለተኛው ዲስ ሁለተሰ የሚባል የሚባል ፎርም አለ። ከደረሰ በኋላ የምትሞላው ሁለቱ ነው የሚያስተያዩት እና ኢቨን እኔ ፓስፖርቴ ላይ ያለው እና ዲቪ ኢንተር ላይ የሞላሁት የትውልድ አመተ ምህረት የተለያየ ነበረ። ነገር ግን ማለት ነው ዲቪ ከደረሰኝ በኋላ የፓስፖርቴን አስቀየርኩት ማለት ነው። ምክንያቱም መመሳሰል አለበት። ኢቨን የማይመሳሰል ከሆነ ላይክ ኢንተርቪው ላይ ሊጥሉ ይችላሉ ማለት ነው። ኢቨን በትውልድ ቦታ የጣሏቸው ሰዎች አሉ፣ ኢንተርቪው ላይ ሲገቡ፣ በዛ ምክንያት የተሳሳተ ነገር ከመሙላት በቃ ማለት ተመሳሳይ የሆነ ነገርና ትክክለኛው መረጃ እንዲሞሉ ተመረጥ ነው ብዬ አስባለሁ አዎ እዚህ ትክክል ነህ እንደው እጣው ደርሶ እንደው እነዚህ አይነት ጉዳዮች አንዳንዴ እጣው ባይደርስ ይሻላል እጣው ደርሶ ጥቃቅም በሚመስሉ እንደ ቀልድ በሚሞሉ ጉዳዮች እጣው ሲያልፍ በጣም ከባድ ነገር ነው ያው እዚህ ላይ ብዙዎች ትኩረት አድርገው በደንብ በጥንቃቄ ይሞላሉ ብዬ አስባለሁ ቅድም ያነሳህልኝ አለ በዚህ ዓመተ ምህረት በዚህ በሚሞላው የዲቪ ወቅት ላይ አንድ ዶላር እንደሚከፈል ተመላሽ እንደማይሆንም የአሜሪካን መንግስትም የዲቪ ስርዓቱን ሲያስረዱ ሲናገር ነበር በተለያዩ ቦታዎች ብዙዎች የነገር ነገር ጥያቄ የሆኑባቸው እንዴት ነው ይሄ አንድ ዶላር የሚከፈለው እየተባለ ብዙዎች ጥያቄ ሲጠይቁ ነበረ። ግልጽ ሆኖ በዚህ ኔ ያህል ደረጃ በእንደዚህ አይነት ሜትድ የተባለ ነገር የለም። እንደው እዛው እንደመሆንህ አንጻር እንደው የተለያዩ መረጃዎችን በዲቪ በሚመለከት እንደ መስራትህ አንጻር የክፍያ ነገሩን ሜትዱን የሰማው ነገር አለ ወይስ ኦፊሻል ሆኖ ሲወጣ ነው ግልጽ ነገሩ መታወቅ የሚቻለው? ብዙዎች ጥያቄ ስለሆነባቸው እንግዲህ በግልጽ ኦፊሻሊ ላይ ላይክ እንደዚህ የተባለ ነገር የለም። ግን ይሆናል ተብሎ የሚቀመጠው ኦፊሻል ላይክ ኦንላይን ፔመንት ነው። እንግዲህ ሌላ ሀገርም ያሉት ወይም ደግሞ አፍሪካ ወይም ኢትዮጵያ ያሉ ሰዎች ሊሞሉ የሚችሉት እንግዲህ ማስተር ካርድ ካላቸው ወይም ደግሞ እዚህ ሀገር ወዳጅ ዘመድ ያላቸው ሰዎች ናቸው፣ ሊከፍሉላቸው የሚችሉት ማለት ዋን ዶላሩ አሁን ባለው መረጃ ማለት ነው። እንግዲህ ወይ ደግሞ ሌላ ይባልን ተደርጎ በኢትዮጵያ ንበር ይከፈላሉ። የሱን በቀጣይ የምናየው ይሆናል። አሁን ባለው መረጃ ግን በማስተርካርድ ወይም ደግሞ እዚህ ሀገር ኢትዮጵያ እዚህ ሀገር ወዳጅ ዘመድ ያላቸው ሰዎች ያንን ሊሞሉላቸው ወይም ደግሞ ሊከፍሉላቸው ይችላሉ ማለት ነው። እንግዲህ ከዛ ጎኑ ስታየው ደግሞ ሌሎች እሳ አሁን ወዳጅ ዘመድ የሌላቸው እዚህ ሀገር በምንድን ነው የሚሞሉት የሚለውን ነገር በግልጽ የተቀመጠ ነገር የለም። ስለዚህ እንዲሁም እኔ ላይክ አንዳንድ እየሳስበው ላይክ እንደ አድቫንቴጅ ነው ብዙ ሰው ላይ ሞላ ይችላል። ሶ ከሚሞሉ ሰዎች ላይ አብዛኞቹ የማሸነፍ እድል ይኖራቸዋል ብዬ አስባለሁ የሚመረጠው ሰው ብዛት ያለ ስለዚህ፣ አብዛኛው ሰው በዋን ዶላር ምክንያት፣ ምክንያቱም ዋን ዶላር ብዙ ሆኖ ሳይሆን ያንን ዋን ዶላር ኦንላይን ፔመንት ስለማያገኝ ብዙ ሰዎች አይሞሉም። የተወሰኑ ሰዎች ይሞላሉ። የተወሰኑ ሰዎች የማሸነፍ ችሎታ ወይም ደግሞ የማሸነፍ እድል ይኖራቸዋል ማለት ነው። እዚህ ጋር እንደው ሀሳብህን እኔም መጨመር የምፈልገው ብዙዎች ባለጣም የሚሆኑበት የተለየ አመት ዲቪ ሎተሪ ይሆናል፣ ብዙም ባለእድለኞች ይገኙ ይሆናል እያሉ ብዙዎች ይሄን ጉዳይ ላይ ሲሰሩ ነበር፣ አንተ ያነሳውን ሀሳብ በማንሳት ጭምር። አንድ ዶላሩ ትልቅ ነገር ሆኖ አይደለም፣ ግን ብዙዎች ይሄን ክፍያ ስርዓት ባለማግኘታቸው ምክንያት ያን አንድ ዶላር ካልተሞላ ክፍያ ስርዓቱም እንደማያሳልፍ ነው ሲገለጽ የነበረው ስለዚህ ይህንን ክፍያ ስርዓት ካላሳለፋቸው ደግሞ ብዙዎች አይሞሉም። ያ ማለት ብዙዎች ወደ እጣው ስርዓት አይደርሱም ማለት ነው። እንግዲህ በየአመቱ ደግሞ የአሜሪካን መንግስት የሚያወጣው ኮታ አለ። ስለዚህ ያ ኮታ ቁጥሩ ከፍ ይላል ማለት ነው። የሞላው ሰው ትንሽ ሲሆን፣ ከብዙ ሰው ከመመረጥ አነስ ካለ ሰው የመመረጥ እድሉ ሰፋ ይላል እያሉ ነው ብዙዎችም ሲጠቅሱ የነበረው። ስለዚህ የዚህ ነገር ላይ አንተም ይህንን ሀሳብ ሙያዊ ድጋፍህም የተደገፈ መሆኑን አሳይተናል። እንግዲህ ያው ብዙዎች ባለ እጣ ይሆናሉ እየተባለ እየተጠበቀ ነው በዚህ ሀሳብ ላይ አንተ ይሄን ሀሳብ እንደመደገፍህ የምትለን ሀሳብ ካለ እና ብዙዎች ተጠንቅቀው እንዲሞሉ ምክርህን ብትለግስ አሸናፊ የሚሆኑበት እድል ሰፊ ከመሆኑ አንጻር። እንግዲህ ምን መሰለህ፣ አሁን አንድ ሰው ላይክ ስንሞላ እናሸንፋለን ብለን ላንሞላ እንችላለን። ነገር ግን አብዛኞቻችን በእጃችን ፓስፖርት ይኖራሉ ወይም ደግሞ የትምህርት ማስረጃዎች ይኖራሉ እና ከዛ አንጻር እነዛ ላይ ያሉትን ነገሮች ብንሞላ በጣም ተመራጭ ነው። አብዛኞቹ የትምህርት ማስረጃቸው ሌላ ላይክ እነሱ የሞሉት መረጃ ሌላ ሆኖ ትምህርት ሚኒስቴር ድረስ ሄደው እስከ ማስቀየር እስከ መውረድ ከመውጣት ድረስ ደርሰዋል እና ያ ነገር ከመምጣቱ በፊት እድለኛ እንሆናለን ብለን አስበን የትምህርት ማስረጃዎችን ጋር የሚመሳሰል ወይም ደግሞ ከፓስፖርታችን ጋር የሚመሳሰል ነገሮችን ብንሞላ በጣም ተመራጭ ይሆናል ማለት ነው። ነገር ግን ዝም ብለን ላይ ሊደርሰንም ላይደርሰንም ይችላል ብለን ሞልተን ሌላ ነገር ውስጥ ከምንገባ ማለት ነው፣ ቀድመን ከመሙላታችን በፊት ምንድን ነው የሚያስፈልገን መረጃ? የትውልድ ቦታ፣ የትውልድ ዓመተ ምሕረት፣ ስማችን፣ ፈርስትኒ ላስትኒ በትክክል ማለት ነው። የትምህርት መረጃ ስንጭምር በአግባቡ የሚሞላ ተመራጭ ይሆናል ማለት ነው። በጣም በጣም የእውነት ከልብና ጥሩ የሆኑ ወሳኝ መረጃዎችን ነው በቅንነት የነገርከን። አንዳንድ የመረጃ ማጣቶች ብዙ እድሎችን ይዘጋሉ። ስለዚህ እንደዚህ ጥሩ በቀለል ባለ መልኩ ያወራናቸው ነገሮች ግን ብዙ ጠቃሚ ነገሮች አሏቸው። ብዙዎችን በጥንቃቄ ይጠቀሟቸዋል ብዬ አስባለሁ። የእውነት ከልብ በጣም አመሰግናለሁ። እንግዲህ አንተም ወደፊት የአሜሪካ ቆይታዎች እጅግ የተሳኩ ያማሩ እንዲሆኑ ልህመኛለው፣ እንዲሁም ለእኛ ኮሚኒቲ በየአመቱ የምትሰራቸው ነገሮች የተለያዩ ነገሮች ችም ሁሌ የሚያስመሰግንህ ነው። እንድትቀጥልበት ጥሩነትንም በዚሁ እንድትቀጥልበት ማለት ፈልጋለሁ ወንድሜ። እሺ አመሰግናለሁ። ያው እኔም የተወሰኑ ቪዲዮዎችን በቲክታክ ላይም በዩትዩብ ላይም እለቃለሁ። እዛ ላይም ገብተው ላይክ፣ ገረመው ብለው ሰርች አድርገው ማየት ይችላሉ። እንግዲህ እኔም አመሰግናለሁ። በቲክቶክም በዩትዩብም ገረመው በሚለው ነው የሚያገኙ። ገረመው ብቻ በዛ ላይ ስለ ኢንተርቪውን እንደዚህ ስለ ዲቪ አጠቃላይ ብዙ መረጃዎችን እዛ ላይ እለቃለሁ። እዛ ላይ ገብተው ማየት ይችላሉ። አው እዚሁ ጋር እኔም አያይዤ መናገር የምፈልገው ያው አሁን ስፔሲፊክ አርገን ስለ ዲቪ ያወራን እንጂ በተለያዩ ጉዳዮች የአሜሪካን ፕሮሰስ ጋር ለመገባቸው እንዲሁም የተለያዩ ሜቶዶችን ነው በቻናልህ የምታስተምረውና ብዙ መረጃዎች ከዛ ላይ ማግኘት ይችላሉ። በተለይ አሜሪካን ሀገር ፕሮሰስ ለሚጀምሩ ሰዎች ጠቃሚ ጉዳይ ነው ብዬም ስለማስብ አንተ ቻናል ላይ በመምጣት ያሉትን ነገሮች እንዲመለከቱ እኔ ምጋብዛለው። መልካሙን ሁሉ እመኝልሃለው። ወንድሜ ሰላምህ፣ ጤናህን ያብዛል። በስተመጨረሻ አመሰግናለሁ።